ሰላም ጤና ይስጥልኝ ውድ ተመልካች አድማጮቻችን፣ ይህ ኤንቢሲ ወቅታዊ ዓለም አቀፋዊ ዝግጅታችን ነው። በዛሬው ዝግጅታችን በምስራቅ አውሮፓ ባልካን ቀጠና የጎሸውና ገንፍሎ መስከኛ ቦታ ያጣው የሩሲያና የዩክሬንን ጦርነት እንዲሁም የቻይናንና የአሜሪካን የቀረጥ ድብድብ አለያም የንግድ ጦርነት አሸናፊም ተሸናፊም የሌለበት ፋይዳ ቢስ ጉንጭ ማልፋት ነው ሲሉ የቻይናው ፕሬዚደንት ሺጂንፒንግ እንደተሳለቁበት፣ ወዲህ በመካከለኛው ምስራቅ ቀጠና ምድር ስንጓዝ ደግሞ ሐማስም ተጨማሪ በርካታ ቁጥር ያላቸውን ታጋቾች ለቃለሁ ማለቱ በዋናነት ደግሞ አሜሪካና ኢራን ባለፈው የአውሮፓያኑ ሚያዝያ አስራ ሁለት ቀን በኦማን ሞስካት ከተማ ተገናኝተው በሶስተኛ ወገን የኢራን የኒክሌር ድርድር ጉዳይ መወያየታቸውን ዘልቀንና ጠልቀን በስፋት እንመለከታለን። እስከ ዝግጅቱ ፍጻሜ ድረስም አብራችሁኝ ትዘልቁ ዘንድ የአክብሮት ግብዣዬ የአየር ሞገዱን ሁሉ አሳብሮ ከልባችሁ ይድረስ። የምላችሁ አዘጋጅቼ የማቀርብላችሁ ትዕግስቱ በቀለ ነኝ። ሸምጋይ፣ ገላጋይ፣ አስማሚም ጠፋ አይላል ዘፋኙ። በምድሪቱ ያሉ ሀገራት በጦርነት አባዜ ውስጥ ገብተው ከድሃዎቹ የአፍሪካ አህጉር ሀገራት እንኳ ሳይቀሩ ሱዳንና ኮንጎን መሰሎቹ እስካንገታቸው ድረስ እርስ በርስ ተዘፍቀው ሲዋጉ የምጣኔ ሀብታቸው መዳሸቁና መላሸቁን፣ ሕዝቦቻቸው በአስከፊ ሰቆቃ ውስጥ የመግባታቸው ነገር ለፖለቲከኞች እምብዛም የማይታይ ወይም በዐይን የማይሞላ ሆኖ ይገለጣል። በሱዳን ያለው የሁለቱ ወገኖች ጦርነት የሱዳን ፈጥኖ ደራሽ ኃይሎችና የሱዳን ጦር ኃይሎች ትግትግ የንጹሐኑን ሕይወት እየቀማ ዛሬም መቀጠሉ ይነገራል። ጦርነቱ በዳርፉር ግዛትም ተስፋፍቶ ሌላ መልክ መያዙን ከዚያ የወጡ መረጃዎች ያሳያሉ። አንድ ሃይባይ ገዳቢ፣ ገላጋይ እንዴት ምድር ታጣለች? የሰው ልጅ ስለ ሰላም ሲል ወደ ጦርነት ይገባል ይሉት ብሄላለሁ። ሰላምን በጦርነት ማስፈን ይቻላሉ ወይ? ይልቅስ ጦርነትን በሰላም ማጥፋት አይሻልም ነበር ወይ? የሰው ልጅ ስልጣኔና ዕውቀቱ ካመጣለት ትሩፋት ጦርነትን በሰላም አጥፍቶ ሰላምን አስፍኖ ለመኖር ምን ይገደው ይሆን? ጦርነትን በጦርነት ለመመከትና የደም በቀል ለመክፈል ይህንን ያህል ከመሯሯጥ ጊዜን፣ ሀብትን፣ ንብረትን ወዲያም ሕይወትን ከማጣትና ከማጥፋት ርቆ በጊዜ ወደ ጦርነት ውስጥ ላለመግባት የምድሪቱ ፖለቲከኞች ስለምን ትጋታቸው ቆመ? ጥያቄ ብቻ ነው። በሱዳን የእርስ በርስ ጦርነት የሥልጣን ሽኩቻ የወለደው ለሥልጣን መቋመጥ ያመጣው ጉዳይ ነው። እውን በአንድ ጊዜ አንድ የመንግሥት ሥልጣንን መያዝ የሚችለው የተወሰነ አካል ነው። ሁሉም ሰው ቤተ መንግሥት ገብቶ ለማስተዳደርና ሁሉም አዛዥ፣ ሁሉም አናዛዥ፣ ሁሉም ገናዥ መሆን ይቻለዋል እንዴ? በሰላም ሰርቶ መኖር ሀገርን ከመምራት የማይተናነስ ግብ እንዳለው መረዳት አይበልጥም ወይ? ጥያቄ ብቻ ነው። ከአፍሪካ አህጉር ወጣ ብለን ወደ ባልካን ቀጠና የምስራቅ አውሮፓ ስንጓዝ በሩሲያና ዩክሬን መካከል ለሶስት ዓመታት በላይ የዘለቀው ዘግናኝ ጦርነት ዛሬም ተባብሶ መቀጠሉ ተነግሯል። እንግዲህማ በሁለቱ ወገኖች መካከል ጦርነቱን በ24 ሰዓት አቆመዋለሁ ሲሉ የልደት ሻማ እንደ ማብራትና እንደ ማጥፋት ቀላል የመሰላቸው የአሜሪካው ፕሬዚደንት ዶናልድ ትራምፕ ነገሩ አልጋ ባልጋ አልሆን ብሏቸው የተናገሩት ከሚጠፋ የወለዱት ይጥፋ የተረቱባቸው ብዙዎች ናቸው። ትራምፕ ጡር ከጦር ይቀድማል ወይም አትሩጥ አንጋጥ ሁለቱንም አልያዙትም። በእርሳቸው ብቻ ኋይት ሀውስ ቤተ መንግሥት እመለስብሃለሁ ሲሉ ዝተውበት የሄዱትን ያንን ትንቢታቸውን ለማሳካት የቋመጡ ነው የሚመስሉት። ታዲያም ወደ ኋይት ሀውስ ከተመለሱ በኋላ ነገሩ እንዲህ በዋዛ የሚቀና ወይም የሚሰላ አልሆነም። ትራምፕ ለትዝብ ትዳርጓቸዋል። የሰላሳ ቀናት የተኩስ አቁም፣ የከፊል የተኩስ አቁም ስምምነት አወጅኋሉ። መጀመሪያውም መጨረሻው ያልታወቀ የተኩስ አቁም ስምምነት። የተኩስ አቁም ስምምነቱ የኃይል መሠረተ ልማቶችን እንዳትመቱ ሁለታችሁም ካለ በዚህ ከስምምነት ላይ ከተደረሰ በሳውዲ አረቢያ ሪያድ መቼ ይጀመራል? የሰላሳ ቀናቱ የተኩስ አቁም ስምምነት መቼ ይጠናቀቃል? ከዚያስ በኋላ ዳግም ጊዜ የተኩስ አቁም ስምምነት ነው የሚፈረመው ወይስ በዘላቂ የተኩስ አቁም ስምምነት? ሁለቱን ሀገራት ለማግባባትና ጨርሶ ጦርነቱን ለማስቆም ግልጥ ያለ ቁርጥ ያለ ፖለቲካዊ ግብና ፖለቲካዊ አቋም ያልታየበት ምናልባትም የተልፈሰፈሰ የተኩስ አቁም ስምምነት ተብሎ ሊፈረጅ ይችላል የሚሉት ብዙዎች ናቸው። ተመሳሳይ ነው ትራምፕ በምስራቅ አውሮፓ በሩሲያና ዩክሬን መካከል ያለው ጦርነት ማስቆም ተስኗቸው፣ ዛሬ የወጣው መረጃ ምን ይላል? ትናንት ሌሊቱን ሩሲያ በሚሳይሎቿ የሱሚን ግዛት ስታበራየው አድራ ከ34 በላይ ሰዎች ተገድለዋል። ከትናንት በስቲያም ሩሲያ የዚያን ምዕራባውያኑ በስንት ስዕለትና በስንት መማጸን ለዩክሬን የሰጧትን የኤፍ 16 የጦር ጀት በአየር ላይ ሳለ ቀንድ በው መጣላቸውን የሩሲያ ኃይሎች ገልጠዋል። ታዲያ የሩሲያ ኃይሎች ያንን የጦር አውሮፕላን መጥተው ከጣሉ በኋላ የወጣው መረጃ ሌላ ነው። ዩክሬን በከፍተኛ ደረጃ ጥቃት ላይ ወድቃለች። እናም አሉ የዩክሬኑ ፕሬዚደንት ቮሎዲሚር ዘለንስኪ የአሜሪካው ፕሬዚደንት ዶናልድ ትራምፕ በአካል ተገኝተው ዩክሬንን መላው አካላቷን መጎብኘት አለባቸው እንዴት በሩሲያው ፕሬዚደንት ቭላዲሚር ቭላዲሚሮቪች ፑቲን ምን ያህል እንደተጠቃን ማየትና ማመዛዘን አለባቸው፣ መመስከር አለባቸው። እንዲያውም የእሳቸው የውሳኔ መላላትና መልፈስፈስ ሳይሆን አይቀርም ለፑቲን የልብ ልብ የሰጠው። ስለዚህ ትራምፕ ራሳቸው መጥተው ዩክሬንን ይጎብኟት ሲሉ ጥሪ አስተላልፈውላቸዋል። ዘለንስኪ ምሽት ላይ በነበረው ቃለ ምልልሳቸው ነው ይህንን ግብዣ ያቀረቡላቸው ለትራምፕ ን እስኪ ወደ መካከለኛው ምስራቅ ቀጠና ምድር እንግባ። በመካከለኛው ምስራቅ ቀጠና ምድር ያለው የሐማስና የእዝራኤል ጦርነት ተባብሶ መቀጠሉ በአንድ ፊት ሲቃኝ፣ እዝራኤል በራፋ ከተማ ያለውን ሙሉ በሙሉ የደቡባዊ ጋዛ ሰርጥን መቆጣጠሯ ተነግቧል። ታዲያ ግን ጦርነቱ ዛሬም በከፍተኛ ደረጃ ተጠናክሮና ተስፋ የመቀጠሉ ዜና ይወጣል። እስራኤል የጋዛ ሰርጥን ነዋሪዎች እያፈናቀለችና እያሰደደች ነው የሚል መረጃ ወጥቷል። አሜሪካ ያንንም መዳኘትና ያንንም ማስቆም አቅቷታል እየተባለ በብዙዎች ዘንድ ትብጠለጠላለች። ከዚያም ውጪ በመካከለኛው ምሥራቅ ቀጠና ምድር እየሰሞኑ ከባድ ዜና ሆኖ ሲነገርና በጉጉት ሲጠበቅ የነበረው በአሜሪካና በኢራን መካከል በኢራን የኒክሌር ድርድር ጉዳይ የነበረው ሂደት ነው። በዚያ በሚያዚያ አስራ ሁለት አውሮፓውያኑ በኦማን ዋና ከተማ ሞስካት የተደረገው ውይይት በአሜሪካ በኩል ስኬታማና አጥጋቢ የሚል የተጣረሰ መረጃ ከመውጣቱ ውጪ ይቀጥላልን የተባለው ኢዝራኤል ግን አሜሪካ በዚህ ጉዳይ የተልፈሰፈሰ አቋም ይዛለች አሳይታለች ስትል ፍርሃቷና ጥርጣሬዋን ገልጣለች። የአሜሪካ ባለሥልጣናት ገሚሶቹ የለም፣ ኢራን እና አሜሪካ የሚያደርጉት ድርድር አሁን ቶሎ ግጭት ውስጥ ይገባል፣ እናም የወታደራዊ አማራጩ እውን ይሆናል ሲሉ ድመት መንኩሳ አመሏን አትረሳ ተተርቶባቸዋል። ይሄ ነው እንግዲህ የየመን ሀውቲዎች በኢዝራኤል የቤንጎሪዮንን ዓለም አቀፍ አውሮፕላን ጣቢያና የስዶት ሚቻን አየር ማዘዣን ደብድበን ጥቃት አድርሰናል ሲሉ ገልጠዋል። እስራኤል በበኩሏ የለም የመን ሀውቲዎች መተኮሱን ይተኩሳሉ ሁልጊዜ፣ ነገር ግን በአየር ላይ ሳለ እንደ ሳትራት ጋይቶ የትንበኖ ይቀራል ሲሉ መግለጫ አውጥተዋል። ዶናልድ ትራምፕ ሰይዝ ሂ ኢዝ ኦፕን ቱ ቶክስ ዊዝ ቻይኒዝ ፕሬዝደንት ሺ ጂንፒንግ። በመጨረሻ የምንመለከተው በአሜሪካና በቻይና መካከል የተያዘው የቀረጥ መጣጣልና የቀረጥ አጻፋ ወይም የንግድ ጦርነት ጉዳይ ነው። የቻይናው ፕሬዚደንት ሺጂንፒንግ ወደ ቪየትናም ሲጓዙ ዛሬ ምንድን ያሉት በቪትናም በቀረጥ ጦርነት ማንም አሸናፊ ማንም ተሸናፊ አይሆንም። ምን ያሉት ብልጥ ልጅ እየበላ ያለቅሳል። አሜሪካ በቻይና ላይ አንድ መቶ አርባ አምስት ፐርሰንት የንግድ ቀረጥ ጥላለች። ቪየትናምንም በተመሳሳይ ታይዋንም ላይ እንደዚሁ ብዙዎቹ ላይ የቀረጥ በላዋን አውርዳለች። ስለዚህ የቻይናው ፕሬዚደንት ሺጂንፒንግ ወደ ቪየትናም ሲገቡ ምንድን ያሉት በንግድ ጦርነት የሚሆን በቀረጥ መጣል የሚንበረከክና የሚብረከረክና የሚወድቅ ሀገር የለም፣ አሸናፊም ተሸናፊም የለም። ይሄ አርቆ አለማሰብ ነው፣ አለማስተዋል ነው ሲሉ በአሽሙር የአሜሪካውን ፕሬዚደንት ዶናልድ ትራምፕን ፖለቲካዊ በሳልነት ያለማሳየታቸውን እንዲሁም ደግሞ ገና ጥሬ አቋም ላይ እንዳሉ ያሳዩበት መንገድ ሆኖ ተመንዝሯል። ኢትዮጵያውያን ሲተርቱ የመቶ ዓመት ሕፃን ይላል? ትራምፕ ወደ ጦርነት ከመግባት ምን ነው ሰላሙ ሰላሙ አልታያላቸው ይሏቸዋል። እውነትም ጦርነት፣ የየትኛውም ጦርነት ቢሆን ምንም የሚያመጣው ለውጥ የለውም። ነገር ግን በሰላም ከሆነ ተያይዞ ማደግ ፍቅርና አንድነት ይረባል። ዓለም ባንድ ገጿ እንኳ የጎሸና የደፈረሰ የሰላም አቅጣጫ ቢኖራት በእነዚያ ቁርጠኛ በሆኑና ሰላምን በሚወዱና በሚተገብሩ ሀገራትና መንግስታት ዘንድ በእነሱ በኩል ሰላም የማግኘቷ ነገር ሳይታለም የተፈታ ነው። ጦርነትማ ለሩሲያና ለዩክሬንስ ምን በእጃቸው ከሶስት ዓመት በላይ ሄደው የለ እንዴ ምንም ያተረፉት ነገር የላቸው። ዲኤንቢሲ ተመልካች አድማጮቻችን፣ የዛሬን በዚህ ተሰናበትኳችሁ። ነገ በሌላ ርዕሰ ጉዳይ እጠብቃችኋለሁ። እስከዚያው ከልባችን እስከ ዓለማችን ሰላም ተመኘሁ።